በመዲናዋ የተከናወኑ የኮሪደርና የወንዝ ዳርቻ ልማት ስራ አዲስን እንደ አዲስ አድሶና አዲሱ ውበት አልብሶ ታሪካዊ ቦታዎችንም አልምቶ አዲስ የቱሪዝም ራፍ ከፍቷል። የኮሪደር ልማቱ የከተማዋን የቱሪስት መዳረሻዎች ለማስፋፋት ከፍተኛ እድል ይዞ መጥቷል። በከተማዋ ያሉ ሰው ሰራሽና የተፈጥሮ ቅርሶችን በማስተዋወቅ ረገድም ሚናውን እየተወጣ መሆኑም ተደጋግሞ ይነገራል። የአስጎብኚ ድርጅት ባለሙያዎችና አመራሮችም ይህንኑ ሀሳብ ያጠናክራሉ። በከተማዋ ከኮሪደር ልማት ጋር ተያይዞ የተገነቡ የመዝናኛ ስፍራዎች መዲናዋን ይበልጥ የሀገር ውስጥና የውጭ ጎብኚዎች መዳረሻ እያደረጓት ነው ብለዋል። በፊት ያልነበሩ ነገሮች ብዙ የተስተካከሉ የተሰሩ ነገሮች ስላሉ ፍሰቱ ወደ አዲስ አበባ የሚኖረው የአዲስ አበባን መስህቦች ለማየት የከተማውንም ልማቱን እንቅስቃሴውንም ለመጎብኘት የሚደረጉ እንቅስቃሴዎች እያደጉ ነው የመጡት። እኛም ደግሞ እንዳስጎብኚ ቀና ብለን እንድንሄድ ከተማ አለን ብለን ከአየር መንገድ እስከ ሆቴል ድረስ ከሆቴል ደሞ አዲስ አበባ ሲቲ ቱር አይቶ እስከሄዱ ድረስ የተለያየ የማስ ቱሪዝም የሚገኝበት የምትካሄድበት ቦታ ነው። በምህንድስና ሙያ ላይ የተሰማሩት ኢንጂነር ዘለቀ ረዲ የኮሪደር ልማቱ የከተማዋን ውበትና ገጽታ ከፍ ከማድረግ የተሻገረ ፋይዳ እንዳለው ያነሳሉ። የቱሪዝም ዘርፉንም ለዚህ እንደ አብነት ይጠቅሳሉ። ቱሪስቶች ሲመጡ ወደፊት እዚህ ሀገር ለመዝናናት ነው የመጡት ሎጆች ተሰርተዋል፣ መናፈሻዎች ተሰርተዋል፣ ጥሩጥሩ ሆቴሎች ተሰርተዋል። ከተማው በጣም ያምራል። ስለዚህ እዚህ ሀገር መጥተው ፎቶ ለመነሳት ይመጣሉ ሰዎች። ፎቶ ለመነሳት ሲመጡ ግን ሆቴሎቻችን ዶላር ያገኛሉ፣ አልጋ ያከራያሉ፣ ምግብ የሚሰሩ ሰዎች ምግብ ይሸጣሉ። ቡና የጀበና ቡና የሚሰጡ ሳይቀሩ ገቢ ለሀገር ገቢ ነው የሚሆኑ እና ምናልባት ከዚህ ከስራ ጋር ተያይዞ መስተንግዷችን፣ አቀባበላችን በጣም ድሮ ከነበረን በጣም በተሻለ ሰዎች ቱሪስቶች ገንዘብ ይዘው ሲመጡ ወደ ሀገራቸው ገንዘብ ይዘው ሳይሆን ተበድረው አበድረናቸው የሚሄዱበትን አገር መፍጠር ያስፈልጋል። ልማቱ የከተማዋን ታሪካዊና ተፈጥሯዊ ሀብት በማጣመር ለቱሪስት መዳረሻነት ምቹ ሁኔታን የፈጠረ መሆኑን በተለያዩ ጊዜያት በከተማዋ ቆይታ የነበራቸው ጎብኚዎች ሲናገሩ ይሰማል። አዲስ አበባ የመጣሁት ከሁለት ቀናት በፊት ነበር። ዛሬ ከጠዋት ጀምሮ ከተማዋን ተዘዋውሬ ተመልክቻለሁ። በከተማዋ እየተከናወነ ያለው ልማትም ከፍተኛ ለውጥ ውስጥ መሆኗን ያመላክታል። ታሪካዊ ስፍራዎች ላይ የተሰራው ስራ በጣም ጥሩ ነው። ለነዋሪው ይሁን ለቱሪስት ምቹ ሆነው ነው የተሰሩት። አዲስ አበባ በጣም የምትወደድ ከተማ ናት። ምግቦቿን ነዋሪዎቿን መድጃቸው አለው። የኮሪደር ልማት ፕሮጀክቶች በተከታተልናቸው ቁጥር በአጭር ጊዜ ውስጥ ወደ ስኬት ለመድረስ በር ከፋች መሆናቸውን እንደሚያሳዩ የሚናገሩት ኢንጂነር ዘለቀ ረዲ ቀጣዩ ትውልድ አዲስ አበባን ከዚህ የተሻለ ለማድረግ ምቹ መደላደል ተፈጥሮለታል ብለዋል። ከዚህ በተሻለ በጣም ፈጣን ባቡር የመሬት ለመሬት ቡሌቲንግ የሚባለውን ባቡር ይሰራል። በጣም ዘመናዊ የሆነ ባስ ከዛ በኋላ መኪና ኮላን እንችላለን። አሁን ጃፓን ሀገር መኪና አይነዳም። በአንደኛ ደረጃ ባስ አለ፣ ሁለተኛ ባስ አለ፣ ሶስተኛ አለ። በጣም ሀብታሙ በአንደኛ ሚድል ክላሱ ሁለተኛ ሎው ክላሱ ደግሞ በሶስተኛ ባስ ነው የሚሄደው። ስለዚህ የእንትን መጣጠብ አይኖርም፣ የመንገድ መጨናነቅ አይኖርም። አሁንም መጨናነቅ ቀርቷል። በአብዛኛው ከተማ ውስጥ ያሉ መንገዶችን ስታይ ፈጣን መንገድ ይመስላሉ። በዚህ በኩል አራት በዚህ በኩል አራት ይህ አሁን ኢቭን አውሮፓ እንኳን ብዙ ከተማዎች ላይ እኔ ባየዋቸው ብዙ ከፈጣን መንገድ ውጪ ከተማ ውስጥ ፈጣን አራት አራት ሶስት ሶስት ሌን ያለው ብዙ የለም። እና በጣም በተሻለ እኛ ደግሞ ከኋላ አይደል የጀመርነው እያሻሻል ነው ነው የምንሄደው